የዓለምን ህዝብ በድምጽ አልባ መሳሪያ እየጨረሱ የሚገኙ ቡድኖች በአርቲፊሻል ምግቦች የሰውን ልጅ እያጠፉ እንደሚገኙ ተሰምቷል። ህመም የሰው ልጅ በህይወት ዘመኑ የሚያጋጥመው ነገር ቢሆንም በዘመናችን እየሆነ የሚገኘው ግና አስደንጋጭ የሆነ ነው። የህመሞች አይነት እንደ አሸን እየፈሉ እና አደገኛ የሚባሉ ህመሞች እየተለመዱ የመጡበት ጊዜ ላይም ተገኝተናል። ስሙ አስፈሪ ከሆነው ካንሰር እስከ ስኳርና ደም ግፊት ዛሬ ላይ ቤቱን ያላንኳኳበት ሰው ማግኘት አዳ ተዘጋጅ ነው። በተለይ ደግሞ የበሽታ መከላከል አቅማቸው ጥሩ ነው ተብለው የሚታሰቡ ወጣቶች በካንሰርና በኩላሊት ህመም በአብዛኛው እየተጠቁ መሆናቸው ነገሩን እጅግ የከፋ እያደረገውም ይገኛል። ከዚህ ሁሉ እጅግ የሚያስደነግጠው ነገር ደግሞ ያለምንም ህመም ድንገት የሚሞቱ ሰዎች ቁጥር መጨመራቸው ነው። በዝምታ የሚያጠቁ በድንገት የሚገሉ በሽታዎች መበራከታቸው የጤናውን ዘርፍ ማስጨነቅ ከጀመሩ ውለው አድረዋል። ከጊዜ በኋላ እየተስተዋሉ የሚገኙ የበሽታዎች አደገኝነት ደግሞ ከልጅ እስከ አዋቂ ህይወቱን በጭንቀት እንዲገፋ እያደረጉት ይገኛሉ። መነሻቸው ይሄ ነው ተብሎ የማይነገርላቸው በሽታዎች ተበራክተው በተለይም እንደ ሀገራችን ላሉ ደሃ ሀገራት ለህዝቦች ሌላ ራስ ምታት ሆነዋል። ይህ ሁሉ እየሆነ ያለው በፈጣሪ ሳይሆን በሰው ልጅ የክፋት ውጤት መሆኑ መታወቁ ደግሞ ነገሩን እጅግ አስደንጋጭ አድርጎታል። የጤናው ባለሙያዎች ምግብ መድኃኒት ነው እንደሚሉት እነዚህ ገዳይ በሽታዎች መነሻ ምክንያቶቻቸው ምግብ እንደሆነም ተነግሯል። አስፈሪው ጉዳይ ግን እኚህ ለከፋ በሽታዎች የሚያጋልጡ ምግቦች ሆን ተብለው የሚሰናዱ መሆናቸው ነው። የዚህም ተግባር ዋና ዓላማ አንድም ከምግብ ገበያው ትርፍ ለማግበስበስ የሚደረግ ጭካኔ ሲሆን ሌላኛውና ዋነኛው ግና ሰዎችን በምግብ በመመረዝ በበሽታ ምክንያት በህመም ሂደት እንዲሞቱ ማድረግ ነው። ይህም የድብቁ ማህበረሰብ የዓለምን የህዝብ ቁጥር የመቀነስ ዋነኛ አጀንዳን ለመፈጸም የሚደረግ መላ መሆኑ ነገሩን እጅግ ያከብደዋል። በዝምታ ውስጥ የሚደረግ እልቂት የሆነው የአርቴፊሻል ምግቦች መጥለቅለቅ ዓለምን ከጥግ እስከ ጥግ አስጨናቂ ጊዜ ላይ እንድትገኝ አድርጓታል። ለመሆኑ እኚህ አንድም ለትርፍ አንድም ከሰይጣናዊ ቡድን የተሰጣቸውን ተልኮ ለመፈጸም በአንድ ድንጋይ ሁለት ወፍ የሆነን ተግባር እየከወኑ የሚገኙ ሀገራት እነማን ናቸው፣ የሰውን ልጅ ጤና በማጎሳቆል ወደ ሞት እንዲወርድ የሚያደርጉ ምግቦችስ እንዴት ያሉ ናቸው፣ የእነዚህ ምግቦች ውጤት የሆኑ በሽታዎችስ የትኞቹ ናቸው የሚለውን በዝር ዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች በዛሬው መሰናዶ ገበያውን ስላጥለቀለቀው ገዳይ ምግቦች አንስተን ስለ መፍትሄው መረጃ እናደርሳችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቪዲዮ ብዙዎች ጋር ደርሶ ይማሩበት ዘንድ ላይክ እና ሼር እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ምግብ የሰው ልጅ መሰረታዊ ፍላጎቶች ውስጥ አንዱና ዋነኛው ነው። በመሆኑም አልመገብም ብሎ ምርጫ ውስጥ የማይከተት ጉዳይ ነው። ይህ እምቢኝ የማይባልና መቼም ቢሆን ፍላጎት የማይጎልበት ጉዳይ ታዲያ ለድብቁ ዓለም ምቹ የሴራ መንገድ ሆኖላቸዋል። በዚህም ከተለያየ አቅጣጫ የሚገቡ የምግብ ውጤቶች አንስቶ በሀገራችን እስከምናበቅላቸው አዝርት ድረስ ከቀን ወደ ቀን መልካቸውን እየቀየሩ የዛሬውን አስደንጋጭ ጉድ ላይ ደርሰናል። ሀገራችን ኢትዮጵያን ጨምሮ በተለያዩ የዓለም ሀገራት በምግቦች ውስጥ ባዕድ ነገሮችን እየጨመሩ መሸጥ እንደ ኃጢአት ሳይሆን እንደ ብልጥነት እየታየ መተግበር ከጀመረ ሰነባብቷል። ነገሩን እጅግ የከፋ የሚያደርገው ደግሞ የሚጨመሩት ነገሮች ለሰው ልጅ ጤና እጅግ አደገኛ የሆኑ እስከ ሞት የሚያደርሱና ከሰው ልጅ ተፈጥሮ ጋር አብረው የማይሄዱ መሆናቸው ነው። ይህ ተግባር ተንሰራፍቶ እየቀጠለ ባለበት የሰውን ነፍስ ለማጥፋት ተኝተው የማያድሩ አካላት ሌላ አጉድ ይዘው ተከስተዋል። ይህም የአርቴፊሻል ወይም ከፕላስቲክ የተሰሩ ምግቦች ናቸው። እነዚህ ሰው ሰራሽ ምግቦች ከሚያስከትሉት ጉዳት የበለጠ አስፈሪ የሚያደርጋቸው ነገር ከተፈጥሮ ምርቶች በፍጹም መለ ለየት በማይችልበት ሁኔታ ተሰርተው ዓለምን አጥለቅልቀው መገኘታቸው ነው። አትክልትና ፍራፍሬ፣ ስጋና ሩዝ፣ አዝርትና እንደ ለውዝ ያሉ የቅባት እህሎችን ጨምሮ ተፈጥሯዊ ምርቶችን ተክተው በሰው ሰራሽ መንገድ ተፈብርከው ለገበያ ቀርበዋል። እኚህም ምግቦች በግልጽ እንደሚታየው የሰው ልጅ ጤና ላይ ከፍተኛ ቀውስ እየፈጠሩና ወደ ሞት እያጋዙትም ይገኛል። በዚህም ምክንያት በርካታ የዓለማችን ህዝብ ለኩላሊትና ጉበት በሽታ እየተጋለጠ በካንሰር ደዌ እየተ የተመታ መሆኑን ጥናቶች እያመላከቱ ይገኛሉ። በተለይም የእነዚህ ምግቦች ዋነኛ ማራገፊያ አህጉራችን አፍሪካ እንደሆነችም ተጠቁሟል። በዚህም ምክንያት ህፃን አዋቂ ሳይለይ በርካቶች በኩላሊት ህመም እየተጠቁና ህይወታቸውን እየተነጠቁም ይገኛል። እነዚህ ምግቦች በቴክኖሎጂ እየታገዙ ከትላልቅ ኢንዱስትሪዎች አንስቶ እስከ ቤት ለቤት የሚመረቱ ድምጽ አልባ ገዳይ የፕላስቲክ ምግቦች ታዲያ ዓለምን ያስጨንቋት ይዟል። ይህ ጉዳይ ለመጀመሪያ ጊዜ የተጋለጠው በ ስምንት ዓመተ ምህረት ቢሆንም ሀይ የሚለው አግኝቶ ከመቀነስ ይልቅ እየበረታና ተደራሽነቱም እየተስፋፋ ከተፈጥሮ ምግቦች እንዳይለይ ተደርጎ በረቀቀ መንገድ እየተሰሩ ለዓለም እየተሰራጩ ነው። በዚህ ልክ የሰውን ጤና ለመጉዳትና ወደ ሞት ለመሸኘት የሚደረግ ጥድፊያና ጭካኔ አላማው ምንድን ነው ስንል የምናገኘው መልስ የሚስጢራዊ ቡድን ነው። እኚህ ቡድኖች በስተመጨረሻ እነሱ የፈቀዷቸውና ከእነርሱም የተወዳጁ ህዝቦች ብቻ የማስቀረት አላማ ስላላቸው አብዛ አብዛኛው ሕዝብ ሞቶ ማለቅ እንዳለበትና በቁጥር ውስን የሆነውንና እነርሱ የሚሹትን ሕዝብ ብቻ ማስቀረት እንደሚፈልጉ ይታወቃል። በመሆኑም ይህ ሰውን በምግብ እየመረዙ የመጨረስ ጉዞ ተጠናክሮ እየተሰራበት ይገኛል። በዚህ ተግባር ግንባር ቀደም ሆና የምትገኘው ሀገር ደግሞ ቻይና ሆናለች። ትርፍን ለማግኘት ሲባል ሞትን የሚሸጡ አካላት ከጨቅላ ሕጻናት የዱቄት ወተት አንስቶ እስከ አዋቂዎች ምግብ ድረስ ያለምንም ምሕረት ገዳይ ንጥረ ነገሮችን እያዋሃዱ በመቸብቸብ ላይ ናቸው። በዘርፉ እየተፈጠረ ያለው ጭካኔ ለማመን የሚከብድና ድርጊቱን የሚፈጽሙት ሰው ናቸው ብሎ ለማሰብ የሚያዳግት ነው። እነዚህ አካላት የሚያደርጉት አንደኛው ነገር እነዚህን ምግቦች ከባዕድ ነገር ጋር በመደባለቅ እውነተኛ ምግቦችን አስመስሎ የመሸጥ ሲሆን፣ ሁለተኛው ደግሞ እንደ ፕላስቲክ ሩዝ፣ ስጋ፣ ለውዝ አይነቶቹን ደግሞ የንጥረ ነገሩን ምንነት የማይታወቅ ጥሬ ዕቃን በመጠቀም ማምረት ነው። ይህ ጉዳይ የድብቆ አለም ቡድኖች ስራ መሆኑ የሚረጋገጠው ደግሞ ጎጂን

ጤናን የሚመርዙ መሆናቸው እየታወቀ ከመመረትና በየሀገሩ ከመሰራጨት አለመገደቡ ነው። ምክንያቱም ልዕለ ሀያል ሀገራት ቻይናን መሪ አድርገው በትብብር የሚሰሩት በመሆኑ የማስቆምና ይህንን የሚያደርጉትን በህግ የመቅጣት ፍላጎት የላቸውም። የዓለምን ህዝብ ቁጥር ለመቀነስ የተለያዩ መንገዶችን እየተጠቀሙ ቢሆንም ይህኛው ዘዴ ግና እጅግ ውጤታማና በታቀደው የጊዜ ገደብ ውስጥ ስኬታማ ውጤትን የሚያስመዘግብላቸው በመሆኑ ተመራጭ መንገድ ሆኖላቸው ቀጥሏል። አስፈሪው የካንሰር ሕመም ተበራክቶ የመታየቱ አንደኛው ምክንያት ደግሞ የምንመገባቸው ምግቦች እንደሆኑ ሲነገር እነዚህ ሰው ሰራሽ የፕላስቲክ ምግቦች ደግሞ የካንሰርን መምጫ የሚያጣድፉና የመዳን አቅምንም የሚገሉ እንደሆኑ ይመሰክርላቸዋል። ሌላው አሳሳቢ ጉዳይ ደግሞ በአርቴፊሻል የሚመረቱ ምግቦችን ማምረት የማይችሉ አህጉራት ደግሞ በላቦራቶሪ የበለጸጉ የእህል ዘሮችን በመስጠት እነዚህን እንዲያበቅሉ እየተደረገ ያለው ዘመቻ ከሰው ሰራሽ ምግቡ ቢሸ በዚህ መንገድ በመያዝ ማምለጫ እንዲያጣ አድርገውታል። ውጊያው ትርፍን ብቻ ለማሳካት የሚሯሯጡ ሰዎች ጋር ሳይሆን የሰውን ነፍስ ለመንጠቅ ከሚፋጠኑ መናፍስት ጋር ሆኗል። ለዚህ ዋነኛ መፍትሔው ደግሞ ወደ ፈጣሪ መጮህ ብቻ ነው። ቆሞ ለመራመድና ኃይልን ለማግኘት የሚረዳውንና መሰረታዊ ፍላጎት የሆነውን ምግብ ላይ የሚደረገው ዘመቻ በህግ የሚቆም በክስ የሚገታ አይደለምና ፈጣሪ ሰይጣን ለክፉ ያደረገውን እርሱ ለበጎ እየመለሰ በጤና እንዲያኖረን ወደ እውነተኛው አምላክ መለመ መን ያስፈልጋል። ቀደም ሲል እንደጠቆም ነው እኚህ ደዌን ተሸክመው ወደ ሆዳችን የሚዘልቁ ምግቦች ዋነኛ መራገፊያቸው አፍሪካ ስትሆን እንደ ሀገራችን ኢትዮጵያ ያሉ ሀገራት ደግሞ መዘዙ ብዙ ይሆንባቸዋል። በምግብ ራሷን አልቻለችም የምትባለው ኢትዮጵያ የዚህ አረመናዊ ድርጊት ገፈት ቀማሽ ከሆነችም ሰነባብታለች። በእርዳታ የሚገቡ ምግቦች እንዳሉ፣ በርካሽ ዋጋ የሚላኩ መርዛማ ነገሮችን የተሸከሙ የታሸጉ ምግቦች ደግሞ የሰውን ጤና አደጋ ላይ ጥለውታል። ከውጪ የሚደረገው ጭካኔ አልበቃ ያለ ይመስል በሀገራችን ውስጥም ለትርፍ ሲሉ ባዕድ ነገሮችን የሚደባልቁ ሰዎች ተበራክተው የሰውን ኑሮ በእንቅርት ላይ አድርገውታል። በውስጥም በውጭም ጭካኔው በርትቶ ሰው ጭንቀት ውስጥ ገብቷል። እነዚህ ምግቦች የሚያመጡትን የጤና እክል የሚያክሙ መድኃኒቶችን ማግኘት አዳጋች በሆነባት አፍሪካ ደግሞ ችግሩ የከፋ ሆኗል። አይደለም ለሕክምና በልቶ ለማደር ብዙ ጣውረድ ያለበት ሕዝብ ከህመሙ በላይ የሕክምናውን ውጪ ለመሸፈን የሚያየው መከራ ህይወቱን ሲሆ ያደረጉበት ይገኛል። የሰውን ነፍስ ሲኦል ለመክተት የሚተጋው ሰይጣንም በተከታዮቹና አላማውን ከግብ ለማድረስ በሚፋጠኑ ሰዎች አማካኝነት የሰው ልጅ ህይወት እየተመሰቃቀለ ይገኛል። የሰውን ህይወት ለመንጠቅ በገበያው የተበተነው ምግብም የዚህ ማሳያ ነው። መቼም አልበላም አልጠጣም ብሎ የማይሻገሩት ወጥመድ ቢሆንም ለሰው ልጅ ጥፋት የሚዳክረው ሰይጣን እንዳለ ሁሉ የሰው ልጅ ነፍስ የሚገደው አምላክ አለና መፍትሄ ሁሉ እርሱ ጋር ነው። የሰይጣንን እቅድ በማክሸፍ ፍጥረቱን እንዲታደግና በጸሎት መለመን ያስፈልጋል። ፈርዖን እስራኤላውያንን ሊያጠፋ በተከተላቸው ጊዜ ባህር ከፍሎ እንዳሻገራቸው ሁሉ ዛሬም ጌታ ሆይ ልንጠፋ ነውና ድረስልን፣ አድነን፣ ከጠላት ወጥመድ ታደገን ልንለው ይገባል። ሰው የሚያጭደው የዘራውን ነውና ከክፋት ርቀን በደግነት በመመላለስ አምላክን ብንጠይቀው የሚያሳጣን አንዳች የለምና፣ ይህን ክፉ ዘመን የጭካኔ ጊዜ ማለፍ የምንችለው ከአምላክ ጋር በመሆን ብቻ በመሆኑ ወደ እርሱ እንጠጋ ስለ እናልቅስ በንስሐ እንመለስ፣ ምህረትን ያደርግልን ዘንድ እንለምን ማለት እንወዳለን። ውድ የአማርያ ቱብ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ማህበራዊ ወቅታዊና ዓለም አቀፋዊ መሰናዶች እስክንገናኝ በያላችሁበት ሰላም ሆኖለን።